እኔ ማለት ነው ማለት ኦርቶዶክስ ክርስቲያን ነበርኩኝ ከዛ አላ ያው ወጣትነት የሆነ ልጅ ሙስሊም ነው እና ስድስት ዓመት ፍቅረኛ የነበር እና ከዛ ያው በሱ ምክንያት አስልሜ ምናምን ይካሰል ነው ከዛም ተጠልተናል ቆይተናል እና እኔ ሻዳ ሊያስኩም ምናምን አላ ግን ስለመሆኑ እፈልጋለሁ። ስለ እስልምና ግን የማውቀው ነገር የለም። አንዴ የተቀብዬበት አምኜ መቀጠል ነው የምፈልገው። ገብተኋላ እስከ አሁን ኦርቶዶክስ ነሽ? ኖ በቃ ሻሃዳ ምናምን እንትን አላልኩም እንጂ መንገድ ላይ ስመጣ ሁላ አረፋ ምናምን ሁሉ ጾም ያለው ማለት በቃ በእስልምና አምንበታለሁ። ግን ስለ እስልምና ማቀው ነገር የለም። በቃ ስለ ኢስላም ባጭሩ ላስረዳሽ፣ እሺ? አዳምጪ። እሺ፣ እሺ። ኢስላም ብሎ ማለት ቀጥታ ትርጉሙ እንደቋንቋ አንድና ብቸኛ ለሆነው አምላክ አብላክ ታዛዥ መሆን ማለት ነው። እርሱም በፍጹም በብቸኝነት ማምለክ በፍጹም ሳናጋራ በእርሱ ላይ ይህ የነብያቶች ሁሉ የመጀመሪያው ትዕዛዝና አስተምሮ ነው። ምናልባት መጽሐፍ ቅዱስ ላይተሽ ከሆነ እስራኤል ሁሉ ስማ፣ ጌታ አምላካችን አንድ አምላክ ነው ያሉ ነብያቶች ያስተምሩ ነበር ለዚያ ለአንድ አምላክ በብቸኝነት መገዛትን ነቢያቶች አስተምሩ ነበር። ያ ምን ይባላል? ኢስላም ተብሎ ይጠራል። ኢስላም አምላክ አላህ ሱብሓነሁ ወተዓላ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት እንደሆነ ይነግረናል። አላህ በቁርን ላይ ሲናገር ምን ይላል? ኢነ ዲነ ዒንደላሂል ኢስላም ይላል። ከእኔ ከአምላካቸው ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው እያለ ይናገራል። በሌላ ቦታ ላይ በሱረት ማኢዳ ላይ ወረዲት ለኩም ላመዲያ በሃይማኖት ሁሉ እስልምና ብቻ ነው የደነገርኩላቸው የወደድኩላቸው እያለ ይናገራል። አምላካችን አላህ ስብሃነ ወተዓላ ይህን እስልምናን ሃይማኖት ለኛ ብቻ ሳይሆን ለቀደሙትም ነቢያት ሁሉ ደንግጎላቸውን በነበር ይነግረናል። ይህን ሲናገር በሱራ ሹራ ላይ ምን ይላል? ሸረዓ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዲ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወኢሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገኩላቸው ከዚህ በፊትም ኖህን፣ አብርሃምን፣ ሙሴን፣ መሲሁን ወይንም ክርስቶስን አዘዥባቸው የነበረውን ሃይማኖት እያለ ይናገራል። እነዚህ ሁሉ የቀደሙ ነቢያትን አምላክ አላህ አንድ ሃይማኖት ብቻ ነው የሰጣቸው። አምላክ ለነቢያት ሁለትና ሶስት ሃይማኖትን አልሰጠም። አንድ ሃይማኖት ብቻ ነው የደነገገው፣ ያ ነው። እነዚህ ነቢያቶች ደግሞ ህዝቦቻቸውን ሙስሊም ሁን እያሉ ሲሰብኩና ያለን ለምሳሌ ያዕቆብ ለልጆች ምናላቸው?

ይህን ኢስላምን ለተከተሉ ሰዎች ከሞት በኋላ ላለው ህይወታቸው የዘላለማዊ ህይወትን አላህ እንደሚያወርሳቸውና ለዘላለም በገነት ውስጥ እንደሚያወራቸው እንደሚያኖራቸው ቃል በቃል ራሱ ይገባል። አላህ በቁርአን ላይ በሱረቱ ዝኽሩፍ ላይ ሲናገር አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኩሉ ልጀና ይላል። እነዚያ በእኔ ያመኑና በአናቅጾቼ በነቢያቶች ላይ ያወረድኩትን ያመኑ እንዲሁም ሙስሊሞች የሆኑትን ገነትን ግቡ ነው እምላቸው እያለ ይናገራል።

እና ሰዎች ሁሉ ወደዚህ ወደ እስላም እንዲመጡ ነቢያት ሁሉ ይሰብኩ ነበር፣ ያስተምሩ ነበር። የእስልምና ሃይማኖት መጀመሪያው ትእዛዝ ምንድነው? አንድና ብቸኛ የሆነውን አምላክ በብቸኝነት አምልኩ ነው። ይሄ ነው የነቢያቶች ሁሉ ጥሪ። ያ ቆውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ ይሉ ነበር። ሕዝቦቻችን ሆይ አንዱን አምላክ አላህን በብቸኝነት ተገርዙ። በርሱ ላይ ሌላ ማን ከርሱ ውጭ ሌላ ማንም አምላክ የላቸውም እያሉ ያስተምሩ ነበር። መሲሁ ሲያስተምር ምናለ ወቃል እልመሲህ ክርስቶስም እንዲህ አለ ይለናል። ያ በኒ እስራኤል አዕቡድላሂ ረቢ ወረበኩም እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው ይላል። አብርሃምም ልክ እንዲሁ ይህን አንዱን አምላክ አምልኩ እያለ እያለ ነው የሰበከው። ሙሴም ይሄን ነው የሰበኩት። አምላክ አንድ ብቻ ነው፣ በአንድነቱ ላይ ሶስትነት የለበትም። አምላክ አንድም ሶስት ነው የሚል ትምህርት በፍጹም ነብያት አላስተማሩም። አምላክ ዘአለም ህያው ነው አይሞትም። እርሱ በህያውነቱ ላይ ሞትነት የለበትም። አምላክ ስለኔ ኃጢአት ብሎ ሞተልኝ ብሎ ሂሳብ የለም። መሞት የፍጡር ባህሪ ነው። አምላክ ባህሪው መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አምላክም ሰውም ነው ተብሎ አምላክ በፍጹም አይገለጽም። እዛቸዋል ይህ ነው አምላክ ለዘላለም ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ስለ እኔ ኃጢአት ባሪያ ሆኖ መጣልኝ ብሎ ሂሳብ የለም። እርሱ ጌታ ብቻ ነው። አምላክ ሀያልና አሸናፊ ነው። በሀያልነቱ በአሸናፊነቱ ላይ ተሸናፊነት የለበትም። በፈጠራቸው ደካማ ፍጡሮች አይገደልም፣ አይሰቀልም፣ አይቀበርም፣ አይሞትም። ይህ እርሱ ባህሪ አይደለም። እነዚህ ሁሉ የፍጡር ባህርያቶች ናቸው። አምላክ ያለ የነበረ ለዘላለም የሚኖር ነው። አምላክ አላህ ስለራሱ ሲናገር ምን ይላል?

ሙሐመድን ረሱሉላህ እንላ ከዚህ በኋላ ስ አሁን ቃል የሸሀዳ ቃል ወይ የምስክር ቃል ይባላል። የመጀመሪያው እስልምና ትዛዝና መሰረት ነው። ማንኛውም ሰው በነብያት ዘመን ወደ እስላም ሲገባ ጊዜ ይህን ቃል እየመሰከረ እያለ ነው። ምን ማለት ነው? አሽሃዱ አላ ኢላላ ማለት እነ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም መሰክር አለው ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በመሲሁ ዘመን በኢሳ ዘመን ሰዎች ወደ ስላም ሲገቡ ጊዜ አሽሀዱ አላ ኢላሀ ኢለላህ ወአነ ኢሳ ረሱሉላህ እያሉ ነበር የሚገቡት። ወይ ሱረቱ ማዳ ላ ላ ነግሮላ ስለ ሶላት አስተጋገር ምናምን ታቂያለች። አለ አይቆየሁኝ ጠፍቶኛል። ግን ማለት ዩቱብ ምናምን ታገኛለሽ፣ በጓደኞች ምናምን በአቅራቢያሽ ታገኛለሽ። ሙስሊም ጓደኞች። አይ ነው ሳውዲ ነኝ ያለሁት፣ ሳውዲ ነኝ ያለሁት ሙስሊም ጓደኞች የማታገኝ ከሆንሽ፣ እስቲ ኮሜንት ላይ የምታውቁ ልጆች ማነው የምታስተምሯት ልጆች፣ እስኪ አንድ ቁጥር ጻፍ። ዚክራ ወይም ፋኪያ አድሚኖች ካላችሁ አግኛትና ከነዛ አራ ጋር አገናኛት እሺ። ኮሜንት ላይ ጽፉልሻል። አንድ ቁጥር ጻፍ ይሉላት አድሚን፣ አድሚኖች ካላችሁ።